ቅዱሳን በኋላ ተሰልፈን ስንወስድ ይሄንን ኢየሱስ ልንበላው ነው። ብዙዎች እንደሚናገሩት ምልክት አይደለም የምናደርገው። ለምልክት አንበላው ራሱ ኢየሱስን የምናደርገዋለን። እግዚአብሔር ከአዳም መፈርጠት ጀምሮ የተከተለበት ሰውን በክርስቶስ ኢየሱስ የጠራበት አብሮነት ራሱን በመስጠት በምግብ አቅርቦልን በሚዳሰስ አላየ ነው። መንፈስ ነው እግዚአብሔር። አዎ ግን በመሀከላችሁ። ለዛ እኮ ቅዱስ ሚስጥር ምንለው አይደል? እንዴት የማይታየው እግዚአብሔር በሚታይ ነገር ኖረ ኖራ እንዴት ሆነ ስትሉ፣ ለኃጢአት ይቅርታ የሚፈስ ምን ነው? ደሜ ነው። ስለዚህ እዚህ ጋር ተሰልፌ ይሄንን ማዕድ ስበላ ምን ልቀበል ነው? እስቲ የኃጢአት ይቅርታ በሉ። የኃጢአት ይቅርታ ልቀበል ነው የመጣሁት፣ በሉ። ይሄ መሰረታዊ ነው። ለምልክት ለመታሰቢያ፣ እውነት ነው ለመታሰቢያ ነው። አንድ የምናስበው ጉዳይ እሱ ነው። ግናቶን ሊመታሰቢያ ይቅርታ ልቀበል ነው ከክርስቶስ ኢየሱስ ያለብኝን እድፈት በክርስቶስ ኢየሱስ ደምላ ጠብ። አንድ ላይ የተነበበው መልእክት እሱ ነው። የወንድማማች መዋደድ የሚባለው ወንድማችሁ ራሱን እንጀራ ነው የበላው። እኔ በምን ሂሳብ ስለ ወንድሞቻችን ማሰብ ያቆምንበት ጊዜ ይገርመኛል። ስለ ወንድሜ ኬር ማድረግ ያቆምኩበት ስለ ወንድሜ ምንም አይመስለኝ መች እንደዛ እንደሆነን አላውቅም። አንድ እንጀራ በልተን እርሱም ኢየሱስን በልተ ነው አንድ ደም ጠጥተን ስለ ጓደኛዬ አጠገቤ ስላለው በክርስቶስ ያገኘውት ወንድም ምንም አይመስል። አንድ አይደለ? ኤፌሶን ምዕራፍ አራት ላይ እንደዛ ነው የሚለው። አንድ ጥምቀት ተጠመቀን፣ አንድ ጌታ አለን። አንድ አምላክ አለን፣ እሱም እግዚአብሔር ነው ተብሎ ተጽፏል። አንድ ራት ደግሞ እንበላለን፣ እሱም ኢየሱስ ይባላል። በጉራት ይባላል በሰማይ ነው ሁሉ። ይሄን ራት ስትበሉ ሁለተኛ እራት አለን እንድትናፍቁ ማለት ነው። ራት ሲበላ በምድር አሁን ጌታን ስንበላው አንድ ቀን ከጌታ ጋር ቁጭ ብለን የምንበላው እራት ሁሌ ማሰብ ክርስቲያን ይገባዋል። እዚሁ በላች እዚሁ ቀረች ብሎ ነገር የለም። እዚህ እንበላለን፣ በላይ በሰማይ ደግሞ በሙላት ከእርሱ ጋር አብረን እንበላለን። በቂጣውን በዓል መጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲጋን ተበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ ከገሌ ዘንድ ሄዳችሁ መምህር ጊዜ ቀርበዋል ከደቀ መዛሙርቴ ጋር ካንተ ዘንድ ፋሲጋን አደርጋለሁ፣ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲጋንም አሰናዱ። በመሸም ጊዜ ከአስራ ሁለቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም፣ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ እሆንን ይሉት ጀመር። እርሱ መልሶ ከኔ ጋር እጁን በወጪት ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል፣ ነገር ግን የሰውን ልጅ አሳልፎ ለሚሰጥበት ለዚያ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አለ። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ እሆንን አለ። አንተ አልህ አለ። ሲበሉም እንጀራን ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና፣ እንካችሁ ብሎ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚያ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ ያልጠጣውም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ይህ ያ ሆነ፣ የአምላካችን የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። በዚህ ታዛ ስር የተሰበሰብን አንድ እንጀራ ልንበላ ነው። የምናወራው ዛሬ ሌላ ታሪክ የለንም። ስለዚህ እንጀራ እናወራለን። እንትን አመት ሲጠብቀን የምናደርገው ፌስቲቫል አይደለም ይሄ። በኋላ በምናወራው መሰረት ላይ አንድ የማያሳፍር እንጀራ ራሱን የቆረሰበትን ህይወት ልንካፈል ተሰብስበናል። ማደሪያው ለዘላለም ይባረግ። እስቲ ለጌታ ለኢየሱስ ክርስቶስ ክብር እንሰጣለን። ሀሌሉያ ጨምሩና ስጡ። ራሱን የሰጠን ጌታ አክብሩት። ደግማችሁ እልል በሉለት ለጌታ እልል በሉለት ስለሚገባው ራሱን እንድንበላ የሰጠን ጌታ፣ ራሱን እንድንጠጣ የሰጠን ጌታ ቅዱስ ራት የሰጠን ጌታ ሀሌሉያ ብዙ አላቆያችሁን። ፈጠን ብዬ ዛሬ ስለምንበላው ራት ሌላ ዛሬ ታሪክ የምናወራው የለንም የምናወራው አንድ ታሪክ አለን። እሱን ታሪክ ነው የምናወራው አሁን መጨረሻ ላይ ቄስ ያነበበውን ክፍልና አንደኛ ቆሮንቶስ ምዕራፍ አስርን ፈጠን ብዬ ያነባለሁ። ይሄን ራት ስንበላ ልናስብ የሚገባቸው አራት ዛሬም ብቻ አይደለም ሁልጊዜ በጌታ ፊት ይሄን ራት ስንቆርስ ልናስብ የሚገባቸውን መሰረታዊ ብዙ ነገር እናስባለን ነገር ግን አራት ትልልቅ ጉዳዮችን እያስብን ነው እዚህ የምንሰለፈው። አሜን። አሁን ከጥቂት የእግዚአብሔርን ቃል ከሰማን በኋላ እንሰለፋለን። ስንሰለፍ እነዚህ ነገሮች በልባችን ይዘን ነው እና ሁልጊዜ ጊዜ የጌታን ራት ስንቀበል በልባችን ይዘን የምንቆምበት አውድ ናቸው። ብዙ ማሰብ እንችላለን፣ ግን አራቱና መሰረታዊ ነገር እናነባለን። አሁን የተነበበው ማቴዎስ ወንጌል ምራፍ 26 ከቁጥር 20 እስከ 25 ያለውን ቀይሶ አንብቦታል። ከ26 በኋላ ያለውን ትንሽ ላንብበው። ምዕራፍ 26 ቁጥር 26። ሲበሉም ኢየሱስ እንጀራን አንስቶ ባርኮ ቆርሶም ለደቀ መዛሙርቱ ሰጠና፣ እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው እንዲህም አለ፣ ሁላችሁ ከእርሱ ጠጡ፤ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም አንደኛ ቆሮንቶስ ምራፍ አስር ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ ልባሞች እንደመሆናችሁ ላለው በምለው ነገር እናንተ ፍረዱ ቁጥር አስራ ስድስት የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን የምንቆርሰው ስንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፤ ሁላችን ያን አንዱን እንጀራ እንከፋፍላለን። በጣም የሚገርመኝ ነገር ስለ ጌታ ራት ሳስብ እውነቴ፣ ነው። በጣም የሚገርመኝ ጠዋትም ከአንዳንድ ወርገኖች ጋር ስናወራ ነበር። እግዚአብሔር ምን ያህል ሰውን ቢወድ ነው አብሮ መሆን የፈልገው ብሎ ያስጠይቃል። ይሄ ራት ምን ማለት መሰላችሁ? አስቀድሞ በገነት የተፈጠረው አዳም በእግዚአብሔር መልክ የተፈጠረው አዳም ከእግዚአብሔር ጋር እንዲሰነብት ነበር ዓላማው። እግዚአብሔር አጀንዳ ያደረገ የነበረው እና አልተመቸውም። ከእግዚአብሔር ነፃ መውጣት የፈለገው አዳም ሸሸ፣ ኃጢአት አደረገ፣ ሮጠ እና ይገርመኛል፣ እግዚአብሔር ተከተለው። ሽሽት ከሰው እግዚአብሔርን በመሸሽ ውስጥ ሮጠ አዳም። አንተ የሰጠኸኝ እሷ አሳተችኝ ያለ እግዚአብሔርን ብሌም በማድረግ ከእግዚአብሔር ሽሽት ጀመረ፣ ከገነት ጀምሮ ሸሸ። ይገርመኛል፣ እግዚአብሔር ተከተለው ተከተለው ወጣ። ተከተለው ከገነት ያስወጣው ለራሱ ጥቅም ነው። መጽሐፍ ስናጠና ተከተለው። እግዚአብሔር ለአዳም ጋር የፈለገው የሆነ ቁርኝት ነበር፣ አብሮነት ነበር። እግዚአብሔር ከእርሱ ጋር እንዲሆን ፈልጎ ነበር። እሱን ነበር ብልሽት ሽት አድርጎ በቃ ጨዋታው አለቀ ምናም ብሎ ዳቦ ተቆረሰ ብሎ ፈረጠጠ። እግዚአብሔር ተከተለው። ቸር የሆነው እግዚአብሔር መልኩን ያስቀመጠበትን በቃ ላጥፋውና ሌላ ላበጃጅ አላለም፣ ተከተለው። እግዚአብሔር ተከተለው የወደቀውን አዳም። ያው እንደምታውቁት ነው። ዛሬ የምናስበው ይሄ መታሰቢያ ይሄ የምናስበው የጌታ እራት ይሄ የምንወስደው የጌታ እራት ምልክቱ፣ በዚህ መከተል ውስጥ አንድ አንድ ኔሽን ያመጣል። አንድ የሆነ ህዝብ መርጦ በዛ ህዝብ ውስጥ አስቀድሞ ለሔዋን የገባላትን ቃል የባቡን ራስ የሚቀጠቅጠው ኢየሱስ ይመጣል የተባለለት ጌታ በዘመናት መካከል መጣ። ይሄ መጽሐፍ ቅዱሳችን ብቻ አይደለም ያለው ባይ ዘ ወይ የጨረቃው መንፈስ ምን ይላል መሰላችሁ መጥቷል ይላል ቀጥሎ መሲህ ነው ይላል ከድንግልም ተወልዷል ይላል ደግሞም ይመጣል ይላል አልሞተም ይለናል እኛ ደግሞ ሞቷል እንላለን አልገባችሁም አይደል ምን እንላለን እስቲ ኢየሱስ ሞቷል በሉ ደግሞም ተነስተዋል እና በዘመናት መካከል ኢየሱስ ክርስቶስ መጣ። ታሪክን ብትመረምሩ የአይሁድ ታሪክ ላይ ታገኙታላቸው። ይሄን ወጣት ኢየሱስ የሚባል ሰው አልተረዳውም። ግንበኞች ናቁት፣ እነዛ ነቀያፋ ናቁት። ግንበኞች ናቸው፣ ህጉን በመጠበቅና ስራቱን በመጠበቅ እንትን ግንባታም ይፈጽሙ ግንበኞች ናቸው። ግን አንድ ነገር ረሱ። የማዕዘን ራስ ድንጋይ ነበር አጡት። እና ዝም ብለው ገነቡ። እንዲያላቸው ጴጥሮስ ሐዋርያ ስራ ላይ ስታነቡ እናንተ የናቃችሁት የማዕዘን ራስ ድንጋይ እርሱ ኢየሱስ ክርስቶስ ያድናል አላቸው። አንዳንዶች በዚህ ድንጋይ ተደናቀፉ፣ አንዳንዶች በድንጋዩ ላይ ወድቀው ተሰበሩ። እና እግዚአብሔር ፈለገው አዳምን ብቻ እና ራሱ ወርዶን የፈለገው ገብቷቸዋል በክርስቶስ ኢየሱስ ፈለገው ከዛ እንዲህ ያለ ኢየሱስ በክርስቶስ ኢየሱስ በቃ አሁን እሄዳለሁ አባቴ ቤት እሄዳለሁ። በዛ ምን አዘጋጃለሁ ስፍራ አዘጋጃለሁ። ከዚህ በኋላ እንለያይም እዛ እንሄዳለን። አብረን ነው የምንኖረው። ተስፋ ሰጠ። ስፍራ አዘጋጃለሁ። ከዛ እስክመጣ ደግሞ ለመዳናችሁ ማዕተብ ቢሆን ዘንድ መንፈሴ ከእናንተ ጋር አልለያችሁም፣ ማለት በፊትም ስፈጥረህ አብሬህ ለሆን ነበር። አሁን ደግሞ በደሜ አብሬህ ለሆን ፈለግ። አብሬ ሆን በመንፈሳ አብሬ ሆን። ደግሞ አንድ ላይ አንድ ቀን ጠቅልለን ደግሞ እንሄዳለን። ይህን ኩታራ ምድር ጥለነው ደግሞ ከጌታ ጋር ልኖር እንሄዳለን አለ። አልበቃለው ጌታ ይሄ አልበቃ ለው አአ እንደሳ ብቻ አይደለም። አላ ኢየሱስን ያየዋለ ምናልባት ኢየሱስን ያየዋለ ምናልባት ጌታ ራሱን ያሳየ እስካሁን አላየሁትም፣ ግን ያላየነውን ጌታን እንወደዋለን። ያየዋለ ግን እንወድ እንዲሁ እንወደዋለን፣ በእምነት እንከተለዋለን። እና ኢየሱስ አላያችሁኝም ይስ አላየነውም። የስ የማይታየው እግዚአብሔር መንፈስ የሆነው እግዚአብሔር በመካከላችን በሚታይ ነገር መሆን ፈለገ። ቅዱስ እራት ይባላል ቂጣ በሚባል ወይን በሚባል በሚዳስስ ነገር እግዚአብሔር በመካከላችን መሆን ፈለገ። ምን ያህል አብሮ መሆን ቢፈልግ ነው ጌታ ቅዱሳን። በኋላ ተሰልፈን ስንወስድ ይሄንን ኢየሱስ ልንበላው ነው። ብዙዎች እንደሚናገሩት ምልክት አይደለም የምናደርገው፣ ለምልክት አንበላውም፣ ራሱ ኢየሱስን የምናደርገዋለን። እስ ኢየሱስን እንበላለሁ በሉ ዛሬ ይሄ ቅዱስ እራት የአመት ፌስቲቫል ማሰቢያ አይደለም። እግዚአብሔር ከአዳም መፈርጠት ጀምሮ የተከተለበት ሰውን በክርስቶስ ኢየሱስ የጠራበት አብሮነት ራሱን በመስጠት በምግብ አቅርቦልን ነው። በሚዳሰስ አላየ ነው መንፈስ ነው እግዚአብሔር። አዎ ግን በመካከላችሁ። ለዛ እኮ ቅዱስ ሚስጥር የምንለው አይደል? እንዴት የማይታየው እግዚአብሔር በሚታይ ነገር ኖረ ኖራ። እንዴት ሆነ ስትሉ መጽሐፉን አሁን እናጥና። ማቴዎስ ላይ ሲጀምር እንዲህ አለ። ሲበሉም ኢየሱስ እንጀራን አንስቶ። ከዚህ ታሪክ በፊት ኢየሱስ ልኳቸዋል ደቀ መዛሙርቶችን፣ ሂዱና ማዕድ አዘጋጁ፣ ፋሲካ እናረጋለን። የተለመደ ፋሲካ በዓል አለ፣ በደም መርጨት ምን ይሆኑበት፣ ነፃ ያውጡበት፣ ከሞት ነፃ ያውጡበት። አሁን አዲሱን ፋሲካ ሊያስተዋውቅ ነው ኢየሱስ። የበፊቱ አንድ ኮርማ፣ አንድ በግ ታርዶ ተቀብቶ ነበር። የዚህኛው ደግሞ አንድ ንጹህ በግ፣ የእግዚአብሔር በግ ፈሶ ነው። እሱን ሊያስተዋውቃቸው ነው አዲስ ፋሲካ። እንዲህ አላቸው፣ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ፣ ብሉ፣ ይህ ምኔ ነው? ጮክ በሉና፣ ምኔ ነው? የስጋዬ ምልክት ነው አይልም። ምኔ ነው? ስጋዬ ነው። ባዩ ማን ነው ካለ ስጋው ነው። ይሄ ስጋዬ ነው። ግራ ያጋባም ጴጥሮስ። ቅድም እኮ እንጀራ አዘጋጁ ማዕድ አዘጋጁ ስትለን ለን ከትይንትና ቂጣውን ገዛን ወይኑን ምናምን አልነበረም እንዴ? ከትይንትና የገዛነው ቂጣ በእኛ ቸርች ኮንቴክስት ከመካነ ኢየሱስ ኦፊስ ነው የምናመጣው አይደል? የጌታ እራት እዛ ሲመረት አናውቀውም እንዴ? እንዴነ ከትይንትና የገዛ ነው ይህን እንጀራ ከእንትና አይደል? ወይኑን ያመጣ ነው ኢየሱስ አነሳዋ ከእንጀራው መካከል አነሳውና፣ ይሄ እስቲ ስጋዬ ነው። ይሄ ስጋዬ ነው ባዩ ማመሰለ፣ መሲሁ የእግዚአብሔር ልጅ እግዚአብሔር የሆነው እርሱ፣ አዳምን ለፍለጋ የጀመረ እግዚአብሔር ስጋዬ ነው ይሄ እንጀራ። ወይኑን አነሳና፣ ቅድም የገዛው አይነት አይደለም አሁን ይሄ ወይን። ለዛ ነው በኋላ ቄሶች ይቆሙና ምን ይሉናል? ይህ ስለ አንተ የተሰጠ የክርስቶስ ስጋ ነው። ከንትን የተገዛ እንትን አይደለም። ምንድን ነው ይሄ? ስጋ የኢየሱስ ስጋ ነው የክርስቶስ ኢየሱስ ደም ነው ብለው ይሰጡናል። ኢየሱስም እንደዛ አነሳና ይህ የአዲስ ኪዳን ምኔ ነው ስጋዬ ነው ደሜ ነው አለ። ይህን ታሪክ ሉቃስ ምዕራፍ 22 ላይ ቅድም ቄስ ሉቃስ ላይ ያለውን ማንብቦ ማርቆስ ምዕራፍ 14 ላይ ታገኙታላችሁ። ሶስቱም ወንጌላት አሉ። እሺ አሁን ምንድን ነው ምትለን ያለኸው ካላችሁ አራት ነገሮችን ፈጥን ብይ ልናገር። ይሄን ራስን ወስድ ሁልጊዜ ሁልጊዜ ሁሉ ዛሬም የዛሬ ወርም ቢሆንልን በየሳምንቱ ጌታ ራት ብንወስድ ደስ ይለን ነበር። ግን የዛሬ ወርም በፕሮግራማችን መሰረት ስንመጣ አንድ ማወቅ የሚገባን ነገር ቁጥር 28 ነው እንዲህ አለ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ለምን ለኃጢአት ምናልኩኝ? ለኃጢአት ይቅርታ የሚፈስ ምኔ ነው ደሜ ነው። ስለዚህ እዚህ ጋር ተሰልፌ ይህንን ማዕድ ስበላ ምን ልቀበል ነው? እስቲ የኃጢአት ይቅርታ በሉ ደስ የሚል ማዕድ እኮ ነው። አሁን እንደዚህ አይነት ማዕድ ማን ያገ ነው ለኃጢያተኛ ማድ የሚያዘጋጅ ይሄ ማዕድ የተዘጋጀው ለኃጢያተኛ ነው። አሜን አትሉ? ለእንትን ነው ቢባል ኖሮ የሆነ እንትን የሆነ ታግ ቢሰጠው እንትን ለሆነ ለሆነ ተብሎ ቢለጠፍ ምን ነው የተዘጋጀው? ይሄ ማዕድ፣ ይሄ ስጋ፣ ይሄ ራት የተዘጋጀው ለኃጢያተኛ ነው እና ልክ ስን ወስድ የኃጢያት ይቅርታልን እንቀበል። እርሱ ያው የሆነው የእግዚአብሔር ልጅ ኢየሱስ በመሀከላችን ሆነ። ስለዚህ ተሰልፈን ስትወስዱ የመጀመሪያ ይቅርታ ልትቀበሉ የምን፣ ይቅርታ ለምልክት አይደለም። ስትበሉት የኃጢአት ይቅርታ እየወሰዳችሁ ነው። አረ ምን አይነት ቸር እግዚአብሔር ነው! ሲሪየስሊ እኮ ነው የምላችሁ። ይወራረድ ቢለን ኖሮ ይወ ዛሬ የሰራው ይወራረድ ቢለን ኖሮ በቃ እኮ ባዶ ጉባኤ። ጌታ ግን ቸር ነው። እራት አዘጋጅ እራቱ ራሱ ነው። ሳምዚ ራቱ ራሱ ነው። ይሄን ራት ትበላል እንበላለን የኃጢአት ይቅርታ እንቀበላለን። ስለዚህ የጌታን እራት ስትወስዱ ቅዱሳን ሁል ጊዜ የኃጢአት ይቅርታ ልቀበል ነው የመጣሁት በሉ። ይሄ መሰረታዊ ነው። ለምልክት ለመታሰቢያ፣ እውነት ነው ለመታሰቢያ ነው። አንድ የምናስበው ጉዳይ እሱ ነው። ግን ናውቶን ለመታሰቢያ፣ ይቅርታ ልቀበል ከክርስቶስ ኢየሱስ፣ ያለብኝን እድፈት በክርስቶስ ኢየሱስ ደም ላጠብቅ። አታስታውሱም? ዮሐንስ ወንጌል ምዕራፍ ስድስት ከ53 እስከ 58 አጥኑ። እንዲህ የሚል ቃል አለ፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። አቤት አቤት! ሕይወት የለህም። ሕይወት የሚመጣው ይሄን ስጋ ስትበላ ነው፣ ይሄን ደም ስትጠጣ፣ ሕይወት ጀኔሬት ያደርጋል። ለዛ ነው ኢየሱስ ያለ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ፔሬድ። ስለዚህ ስንሰለፍ ቅዱሳን አደራችሁን፣ በብዙ ትህትና ይሄን ራት፣ በሁሉ ጊዜ የጌታን ራት ስንወስድ፣ የኃጢአት ይቅርታ ልንቀበል ነው። እሱ ብቻ አይደለም። ማንኛ ቆሮንቶስ ምዕራፍ አስር ቅድሚያ ያነበብኩት ቃል ላይ ደግሞ ሉሰዳችሁ የምንባርከው የበረከት ጽዋ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? መልሱ ምንድ ነው? የቆረስነው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ነው። ሁለተኛ የጌታን ራት ሁል ጊዜ ስንወስድ ህብረት ልናረግ ነው። ምንመጣው ከማንጋ አሁን ገብቷቸዋል። ልንበላው ነው፣ ራሱን ጌታን ልንበላው ነውና ልክ ስንበላው? ከጌታ ጋር ህብረት ልናደርግ ነው። ክብር ለኢየሱስ። ሲሆን እና ዝም ብለን አይደለም ተተራምሰን፣ ምን ወስደው የህይወት ምንጭን፣ እና ከአንተ ጋር ህብረት ላደርግ ነው። ዝም ብዬ የሆነ ነገር አይደለም፣ ወስደው የኃጢአት ስርየትን ላገኝ፣ ቀጥሎስ ከአንተ ጋር ህብረት ላደርግ ነው ይለናል ጳውሎስ። ጌታ ያብዛልን፣ አደራችሁን። ቅዱስ ጌታ ይሄ ቅዱስ ራት ነው። ይህን ቅዱስ ራት በምንካፈልበት ጊዜ ሁሉ ከራሱ ከኢየሱስ ጋር ፌሎሺፕ ልናደርግ ነው፣ ህብረት ልናደርግ። ከማን ጋር ህብረት ብላችሁ ነው ደስ የሚላችሁ? እስቲ ኢየሱስ በሉ ኢየሱስ በሉ። አሁን በዙፋኑ በአብ ቀኝ ያለው ኢየሱስ ምን አይነት ኢየሱስ መሰላችሁ? በሸላቶቹ ፊት ዝም የሚል በግ አይደለም። አሁን ታውቃላችሁ፣ ይሄ ዮሐንስ ባየሁት ጊዜ ወደ ደረቱ የተጠጋሁት ነው አደለም ማቀው፣ የአክስቴ ልጅ አይደለም። አሁን አሁን የአይኑ ብርሃን ያስፈራል። ጸጉሮቹ ነጭ ናቸው። እግሮቹ ይህ በጋለስ ናስ ላይ የተቀመጠ ብርሃን ውስጥ ያለ የሚያስፈራ ነው። ባየሁት ጊዜ እንደሞተ ሰው ሆንኩ። ይሄ ኢየሱስ በዙፋኑ አለ። ከዚህ ኢየሱስ ጋር በዚህ ቅዱስ እራት ኅብረት ልናደረግ ነው እያልኳችሁ ነው። አለቅነት ስልጣናት፣ ጌትነት፣ ኃይል ሁሉ በዚህ ዓለም ብቻ ሳይሆን በሚመጣውም ዓለም ከሚጠራው ስም ሁሉ በላይ በሆነው በኢየሱስ ክርስቶስ ከእርሱ ጋር ምን ልናደርግ፣ ከጋሽ እንትና ጋር ከጠቅላይ ሚኒስቴር አላልኳችሁም፣ አላልኳችሁ። አለቅነት ሁሉ ከሚሰየምበት ከክርስቶስ ጋር ህብረት ልናደርግ፣ እግዚአብሔር የልጁ የክርስቶስ ኢየሱስን ማዕድ ሰጠን። ልክ ስትበሉ ከዚህ ብርቱ ጌታ ጋር ህብረት ታደርጋላችሁ። እንትን ለምልክት አይደለም፣ በፍጹም አይደለም። ህብረት ልናደርግ ነው፣ ከጌታ ጋር ትንሽ እንቀጥል። ሶስተኛ አንደኛ የኃጢአት ስርየት ሁለተኛ ከጌታ ህብረት የምናደርግበት ነው። ሶስተኛ ቁጥር 16 መጨረሻ ለ17 ላይ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን ስንት ስጋንን። አሁን ደግሞ ደስ የሚለው ህብረታችን ከአንተም ጋር፣ እስቲ አጠገባችሁ ያለውን ሰውዬ ደግሞ እዩት፣ ቅዱሳን ይሄ ላይ በደንብ አስመራችሁ ስሞኝ? ይሄን እንጀራ ስንበላ፣ አንድ ጊዜ ሬዲዮ ላይ እንትን ሰማሁ። እሱን ልበላችሁ። አንድ ጊዜ ሬዲዮ ስሰማ ኮምፕሌን አቅራቢ ነች፣ እና ቤት ተለዋጭ ስጡኝ። ሊሰጣት ሲል ክሌም የሚያደርጉ ሰዎች መጡ፣ እኛ አልንበት ብለው እና እኛ አለንበት ያሏት ሰዎች ጥላላችሁ ምናም ብሎ ይጠይቃታል ጋዜጠኛው። አረ ጥል የለንም እንዲሁም አንድ ጽዋ ነው ምንጠጣው አለችው። ገብታችኋል? አንድ ጽዋ እየጠጡ ለካ ትጠብቃለች፣ ችኛ አብረኛዋ ያለችው ልክ በልማት ሲፈርስ ኮንዶሚኒየም ሲሰጣት አለውበት ልትል ትጠብቃለች ግን ስንት ጽዋ ነው የሚጠጡት? አንድ ጽዋ ነው የሚጠጡት። እኔ ዛሬ ትንሽ ትንሽ ትንሽ ስለ ስለ አጠገባችን ያለው ሰው ልንገራችሁ። አሁን ልንሰለፍ አይደል? እራሱን እንጀራ እራሱን ደም አብሮ አንተ ስትወስድ ቀጥሎ ማን ነው የሚወስደው? እሱ ነው የሚወስደው። ይወላችሁ፣ የአባቴ ብሩካን በእውለቴ ነው። ስሙኝ፣ እኔ የወሰድኩትን የጌታ ደምና ስጋ ከጌታ ጋር ህብረት እንዳለኝ ሁሉ እንዲሁ ቅድም አንደኛ ጴጥሮስ ምዕራፍ አንድ ላይ የተነበበው መልእክት እሱ ነው። የወንድማማች መዋደድ የሚባለው ወንድማችሁ ራሱን እንጀራ ነው የበላው። እኔ በምን ሂሳብ ስለ ወንድሞቻችን ማሰብ ያቆምንበት ጊዜ ይገርመኛል። እኔ ስለ ወንድሜ ኬር ማድረግ ያቆምኩበት ስለ ወንድሜ ምንም አይመስለኝ መች እንደዛ እንደሆነን አላውቅም። አንድ እንጀራ በልተን እርሱም ኢየሱስን በልተ ነው አንድ ደም ጠጥተን ስለ ጓደኛ አጠገቤ ስላለው በክርስቶስ ያገኘት ወንድም ምንም አይመስልኝ። መልሳችሁ እዩት፣ እዩት ማለት አይዟችሁ፣ እዩት ምንም ያደረገ አትተኛ ይላችሁ ተያዩ አጠገባችሁ ያለው ሰው አንድ ማዕድ ሊበላ ነው። አንድ እንጀራ ሊበላ ነው። አዎ በአንድ ቤት ውስጥ ብዙ አይነት ሰዎች እንዳለን አውቃለሁ። ደስተኛ ሐዘንተኛ፣ ያገኘ፣ ያጣ፣ ጤነኛ፣ ህመምተኛ ብዙ ነው መልካችን። እውነት አሰብ መጽሐፍ ቅዱስ አንዳችሁ የአንዳችሁን ሸክም ተሸካከሙ ተብሎ ተጽፏል። ለምን ሲባል አንድ ራት ትበላላችሁ። አንድ ራት እየበላሁ ወንጌላዊ ግዛቸው ጉዳይ አይመለከተኝም ያልኩ ቀን አደጋ ነው። የእውነቴ ነው የምላችሁ፣ ህብረታችን ከጌታም ከወንድሜም ጋር ነው። ቅዱሳን አንዱን መንፈስ ጠጣን። አንድ አለ ኤፌሶን ምዕራፍ አራት ላይ እንደዛ ነው የሚለው። አንድ ጥምቀት ተጠመቅን፣ አንድ ጌታ አለን፣ አንድ አምላክ አለን፣ እሱም እግዚአብሔር ነው ተብሎ ተጽፈዋል። አንድ ራት ደግሞ እንበላለን፣ እሱም ኢየሱስ ይባላል። አብራችሁ የበላችሁትን ወንድም ምን ላይ እንደደረሰ ኮንሰርን ማረጋችሁ ከሆነ ጠፋኮ፣ ይጠፋ ምንል ከሆነ ተቸገረ፣ አንድ ቀን ያገኛል ምንል ከሆነ ጉዳይ አይደለም ካልን ጥንቃቄ ያስፈልጋል። የበላ ነው አንድ ኢየሱስን ነው። እቺቺ ብዙ ጊዜ አትሰማም። በግሎባላይዜሽን ዘመን አምልጥ እንጂ ገፍተረ ሩጥ ነው እንግዲህ፣ ቤተክርስቲያን አይሰራ ውጪው እሩጥ እንጂ አምልጥ፣ ጭንቅላቱ ላይም ቆመ ደፊተስ ሰርቫይቭ ስለሚያደርግ አምልጥ ነው። እዚህ ደግሞ ተሸካከም ነው። አሜን፣ ተሸጋከም እሱ እኮ ያንቀራፈፈናል፣ ስንሄድ ያንቀራፈፋል። አዎ፣ ተሸከም እናሩጥ። ጥሎ መሮጥ አይቻልም በጌታ ቤት፣ ምክንያቱም አንድ ራት ነው። ምን በላው? ይህንን የወንድማማቾች ፍቅር ያብዛልን። ይህን ስጋና ደም ስትወስዱ አጠገብ ከኋላ ያለው ሰውዬ ይህንን ስጋና ደም እሱም ሊወስድ ነው። አልተወውም አትሊስት ዛሬ እንዲሁ ልማድ ልጭንባችሁ አይደለም። እስቲ ዛሬ የቅዱስ ቁርባን ስትወስዱ ኢሚዲያት ከኋላችሁ ያለውን ሰውዬ እዩትና መልኩን ብቻ ይዛችሁ ቤት ጸልዩለት። አትሊስት ጥሩ አይደለም? ጌ እውነት ጥሩ ነው፣ ጥሩ ነው፣ በእውነት ጥሩ ነው። እዩት፣ እውነት ጸልዩለት። ቤተ ክርስቲያን እንድንችው ጥሩ አንድ ጌታ ነው የምንበላው። ጌታ ኢየሱስ ያብዛል። ስለዚህ ስንቆም የኃጢአት ስርየት አንድ፣ ከጌታ ጋር ያለ ህብረት ሁለት ሶስተኛ ከወንድማማቾች ጋር ያለውን ህብረት ሁሌ እናስብ። የጌታ ነው ከወንድሜ ጋር ይሄን ራት አይደለ የምንበላው። አንድ ራት አለ ሁላችን የምንሰበሰብበት የበጉ ራት ይባላል። እና አብሮን የበላው ሰውዬ ነው እዛም የሚመጣው። አራተኛ አሁን በዛው ልናገር፣ አራተኛ ሁሌ ልናስበው የሚገባ ነገር ሁለተኛውን ራት ነው። ይህን ራት ስትወስዱ ሁለተኛውን ራት ሁሌ ማሰብ ያስፈልጋል። ቅድም ቄሱም ሲያነብ መጀመሪያ ላይም ሲያብራራ ነበር። ከዚህ አልበላም አለ ኢየሱስ። ከዚህ አሁን አልበላም፣ ምበላው ወደፊት ነው። አንድ ምበላበት ጊዜ አለ። ሁለተኛው ራት ይባላል እሱ ራት። የተመሰላችሁ የበጉ ራት ይባላል፣ በሰማይ ነው። ሁሌ ይሄን ራት ስትበሉ ሁለተኛ ራት አለ እንድትናፍቁ ማለት ነው። ራት ሲበላ በምድር አሁን ጌታን፣ ስንበላው አንድ ቀን ከጌታ ጋር ቁጭ ብለን የምንበላውን ራት ሁሌ ማሰብ ክርስቲያን ይገባዋል። እዚሁ በላች እዚሁ ቀረች ብሎ ነገር የለም። እዚህ እንበላለን፣ በላይ በሰማይ ደግሞ በሙላት ከርሱ ጋር አብረን እንበላለን። እንዴት ደስ ያሰኛል መሰላችሁና፣ ቅዱስ ራቱን ስንበላ ይሄንን አስብ። ቅዱሳን፣ አደራችሁን ስትበሉ ናፍቁት። አንድ ቀን ደግሞ ከአንተ ጋር በበጉ ራት ከቅዱሳን ጋር እንበላለን፣ አብረን እንቀመጣለን፣ አብረን እንበላለን፣ ከጌታ ጋር እንበላለን። መጽሐፍ እንደዚያ ነው የሚለው። ልብሳቸውን በደሙ ያጠቡ አይደለም የሚለው መጽሐፍ? ልብሳቸውን በደሙ ያጠቡ ወገቡን አሸፍቶ ታጥቆ ያስተናግዳቸዋል። በበጉረት ማ ዛሬ የበላ ነው ኢየሱስ የጌታን ራትና ደም አሁን ስንወስድ ሌላም ጊዜ ስንወስድ ልክ ስንወስደው ናፍቁ። መቼ ነው የበጉራት ላይ ምን ሄደው እያላችሁ እሱን እሱን ካላስናፈቀ ይሄ ራት እንዲሁ እንዳይሆን፣ እንደ ቆሮንጦሶች እንዳይሆን፣ ምዕራፍ 11 ስታጠኑ አንደኛ ቆሮንጦሶች እንዲሁ እንዳይሆን እነሱ ከቤታቸው የፍቅር ግብዣ አላቸው። ከቅዱስ ቁርባን በኋላ ይመጡና ቅዱስ ቁርባኑን እየበሉ ሰክረው ወደ ቤት ይሄዳሉ። እንዴ ቤታችሁ ምግብ የለም እንዴ? ይላቸዋል ጳውሎስ። ሳይገባው ይሄንን እንጀራ የሚበላ ይሄንን ይሄን ደም የሚጠጣ የእሱ ኢኩቫለንት የሆነ እዳ አለበት። እና አስቡና ብሉ እንጂ ገብቷችሁ ብሉ እንጂ ይላቸዋል ጳውሎስ። እና ዝም ብለን ምን ምን ጎርሰው አይደለም የኃጢአት ስርየት የምናገኝበት ከራሱ ከኢየሱስ ጋር ህብረት የምናደርግበት ያ ብርቱ ከሆነው ጌታ ከቅዱሳን ጋር ህብረት የእውነት መገናኘታችንን አንድ ስጋ መሆናችንን የምንገልጥበት ደግሞ የበጉን ራት የምናስብበት ራት ነው። አሜን። በዚህ መንፈስ እንድትብሉ በጌታ ፍቅር አሳስባቸዋል። ሁልጊዜም ሁልጊዜም የሆነ ሪችዋል ሃይማኖታዊ ስርዓት አይደለም የምናከናውነው። ክብር ለመንፈስ ቅዱስ ይሁን። አንድ ደቂቃ እንጸልያለን። እግዚአብሔር አምላካችን ሆይ በምድር በሚኖረን ቆይታ የልጅህን የኢየሱስ ክርስቶስን ስጋና ደም በመውሰድ ከኃጢአት መንጻትን ካንተ ጋር እብረት ማድረግን ለእርስ በርሳችን እብረት ማድረግን ደግሞ ሊመጣ ላለው ለበጉ ራት ዝግጅትና ናፍቆት እንዲሆንልን በዚህ ምሽት ስለሰጠህን፣ ስለዚህ ያው ምክርህ፣ ክብር ምስጋና ላንተ ይሁን። በሰማነው በዚህ ቃል ጸንተን እንድንኖር እንድታግዘን ጸጋን ሁሉ እንድታበዛለን እንጸልያለን። ጌታችን ኢየሱስ ክርስቶስ በተያዘበት ሌሊት እንጀራን አንስቶ ባርኮ ለደቀ መዛሙርቱ ሰጣቸውና አለ፣ ሙሳዱና ብሉ፣ ስለ እናንተ የሚሰጥ ስጋዬ ነው። ይህንን በበላችሁ ጊዜ ሁሉ ለመታሰቢያዬ አድርጉት የሚሆን የአዲስ ኪዳን ደሜ ይነ